የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ምርሶቹ እናስደምጣችኋለን። ከንቲባ ዳነች የመኖሪያ ቤት ችግርን ለመቅረፍ እንደሚሰሩ ተናገሩም። የዶላር ምንዛሬ ዋጋ እያሻቀበ መሆኑ ተገለጸም። ዜጎች ለከፍተኛ የስነ ልቦና ቁስ መዳረጋቸውን ጥናት አመላክተም። የሚኒስትሮች ምክር ቤት የኒውክሌር ኃይል ኮሚሽን አጸደቀም። የትግራይ መከላከያ አባላት አመፅ ትናንትናም ቀጥሎ መዋሉ ተሰማም።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 አንድ የአሜሪካን ዶላር ዋጋ በአማካኝ 1481 ብር ሆኗል። ይህም የዶላር ምንዛሬ ከጊዜ ወደ ጊዜ እየናረ መሄዱን ማሳያ ነው ተብሏል። በጨረታ ሂደቱ 31 ባንኮች የተሳተፉ ሲሆን በዚህም የምንዛሬ ጨረታ አንድ የአሜሪካን ዶላር ዋጋ በአማካኝ 1481 ብር ሆኖ መመዝገቡ ተገልጿል። ብሔራዊ ባንክ የውጭ ምንዛሬ ገበያን በመገምገም በቀጣይም ተመሳሳይ የውጭ ምንዛሬ ጨረታውን እንደሚቀጥል አመላክቷል ከውጭ ምንዛሬ ገቢ ከፊሉን ለባንኮች በጨረታ ማቅረቡ በባንኮች ዘንድ የሚኖረውን የውጭ ምንዛሬ አቅርቦት በመደገፍ የዋጋና የውጭ ምንዛሬ መረጋጋት እንዲፈጠር ማስቻሉን ባንኩ ጨረታውን አስመልክቶ ባወጣው መረጃ ገልጿል። የሚኒስትሮች ምክር ቤት የኒውክሌር ኃይል ኮሚሽን አጸደቀም። የሚኒስትሮች ምክር ቤት ትላንት በአካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየው የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ ነው። ኮሚሽኑ ሀገራችን የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት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 ላሽ ፈንድ ለማስተዳደር የሚቋቋም ሲሆን የሚሰበሰበውን የፈንድ ገቢ መጠን ለመወሰን እንዲቻልም ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪ ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ዜጎች ለከፍተኛ የስነ ልቦና ቀውስ መዳረጋቸውን ጥናት አመላከተም። በትግራይ ክልል በተለይም በኢሮብ ዛላምበሳ፣ አዲግራትና ጉሎ መከዳ የሚገኙ ዜጎች ለአስከፊና ከፍተኛ የስነ ልቦና ቀውስ መዳረጋቸውን የአውሮፓ ህብረት ከሲኤስቲ ኢትዮጵያ ጋር በመተባበር ባደረገው የድህረ ጦርነት ጥናት መረጋገጡ ተገልጿል። ይህም ጥናት የሰላም ግንባታና ማህበራዊና ኢኮኖሚያዊ ልማትን እንዴት ማሳደግ ይቻላል በሚል ሀሳብ በአውሮፓ ህብረት ትረስት ፈንድና በሲኤስቲ ኢትዮጵያ በተገኘ የገንዘብ ድጋፍ በመቀሌና በአዲግራት ዩኒቨርሲቲ ባለሙያዎች የተከናወነ መሆኑን ተነግሯል። በዚህም በአካባቢዎቹ የሚገኙ ዜጎች በተለይም ሴቶች፣ ህጻናት፣ አረጋውያን፣ አካል ጉዳተኞችና ተፈናቃዮች በጦርነት በስራ አጥነትና በመልካም አስተዳደር ችግሮች ምክንያት ለከፍተኛ ጭንቀት ድብርትና የስነ ህልቦናዊ ቀውስ መዳረጋቸውን የጥናት ሪፖርቱ ይፋ አድርጓል። በእነዚህ አካባቢዎች የሚገኙ ዜጎች ከፌዴራል መንግስቱና ከህወሓት ጦርነት አስቀድሞ ባለፉት ዓመታት የኢትዮ ኤርትራ ጦርነት የተካሄደባቸው በመሆናቸው ለተደጋጋሚ ስነ ልቦናዊ ቀውስ የተዳረጉ መሆናቸውም ተመላክቷል። ጥናቱ ደካማ አስተዳደር፣ ሙስና፣ የወጣቶች ስራ አጥነት፣ ፍትሐዊ ያልሆነ የሰብአዊ እርዳታ ስርጭት፣ የተፈጥሮ ሀብት ለመቀራመት የሚደረግ ጥረትና ግልጽ የሆነ የአካባቢ አመራር አለመኖር በዜጎች ላይ የሚያደርሰውን ጫና በከፍተኛ ሁኔታ እያባባሰው መምጣቱ አመላክቷል። በተጨማሪም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የሚያሰራጫቸው ከፋፋይ ትርክቶችና ፖለቲከኞች ስልጣንን ለመቆጣጠርና የተፈጥሮ ሀብት መቀራመት የሚያደርጓቸው ጥረቶች በአካባቢዎቹ ውጥረቶችና ለመግባባቶች እንዲባባሱ ምክንያት ሆኗል ተብሏል። እነዚህም በአካባቢዎቹ ዜጎች ላይ የተስተዋሉ ችግሮች ለመፍታት ጥናት ማካሄድ ብቻ በቂ አለመሆኑ የተገለጸም ሲሆን በአውሮፓ ህብረት ትረስት ፈንድና በሲኤስቲ ኢትዮጵያ ድጋፍ የሚደረግለት ፕሮጀክት ተግባራዊ በመደረግ ላይ እንደሚገኝ ተገልጿል። በዚህም መሰረት ከአውሮፓ ህብረት በተገኘ የ58 ሚሊዮን ዩሮ የገንዘብ ድጋፍ መረጋጋትና ማህበራዊ ኢኮኖሚያዊ ልማት የተሰኘ ፕሮጀክት ወደ ሥራ መግባቱ ተነግሯል። በዚህም ፕሮጀክት አማካኝነት በክልሉ የህብረተሰብ ሰላም ትስስር ማጠናከር፣ የሥነ ልቦና ቀውስ የደረሰባቸው ዜጎች የምክርና የህክምና ድጋፍ እንዲያገኙ ማድረግ፣ በአካባቢው የሰላም መዋቅሮች የሴቶችን አመራር ማጠናከር እንዲሁም የፋይናንሲንግና የወጣቶች ሥራ ፈጠራን የማስፋፋት ሥራዎች እንደሚሰሩ ተመ ቷል። ከንቲባ አዳነች የመኖሪያ ቤት ችግርን ለመቅረፍ እንደሚሠሩ ተናገሩም በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ ኮሪደር ልማት አይኖርም ተብሏል። የከተማ ይቷ፣ አስተዳደሪ አስተዳደር የወንዞች ዳርቻ ልማት ኮሪደር ልማት ጎን ለጎን ለመስራት ባለፈው አመት ከመረከቡ በፊት ባለፉት አምስት ዓመታት በውጭ እርዳታና ዜጎች የተከናወነው ስራ ሁለት ኪሎ ሜትር ብቻ እንደነበር ከንቲባዋ ይፋ አድርገዋል። አዳነች ይህን ይፋ ያደረጉት ጥቅምት 3 2018 ዓ.ም በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ነው። በዚህ ዓመት ኮሪደር ብለን ለኮሪደር እንደ አዲስ የምንጀምረው አይኖረንም። ጥናት እናደርጋለን። ቤቶች እንገነባለን። በጥናታችን መሰረት ከህዝብ ጋር ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን ሲሉም ከንቲባ አዳነች ለአዲስ አበባ ከተማ ምክር ቤት አባላት ተናግረዋል። የአዲስ አበባ ከተማ አስተዳደር የ2018 ዓም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመላከቱት ከንቲባዋ፣ ለዚህም የሚሆን በጀት የከተማይቱ ምክር ቤት ባለፈው መደበኛ ጉባኤው ማጽደቁን አስታውሰዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው ከጸደቀው በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.66 ቢሊዮን ብር ነው። በአዲስ አበባ ከተማ የዘንድሮ በጀት ከዘርፎቹ ሁሉ ከፍተኛ የገንዘብ መጠን የተመደበለት የመንገድ ልማት ዘርፍ ነው። ዘርፉ 31.49 ቢሊዮን ብር ተበጅቶለታል። የከተማይቱ አስተዳደር ዘንድሮ በሚገነባቸው መንገዶች የኮሪደር ልማት ስታንዳርድን እንደሚተገብር ከንቲባ አዳነች የትግራይ ታጣቂዎች አመፅ ትላንትናም ቀጥሎ መዋሉ ተሰማም። የትግራይ መከላከያ ኃይል ቲዲኤፍ አባላት በመቀለ የጀመሩት አመፅ ትላንት ደግሞ በተለያዩ አካባቢዎች ቀጥሎ መዋሉን የደረሰን መረጃ አስረድቷል። የቲዲኤፍ አርሚ ሃያ ሁለት አባላት በመቀለ ከተማ አመጽ ያደረጉ ሲሆን መንገዶችንም ለሰዓት አዘግቶ መቆየታቸውን መዘገባችን ይታወሳል። በተለይም ወደ አሉላ አባ ነጋ አየር ማረፊያ የሚወስደውን መንገድ በመዝጋታቸው የተነሳ ከትላንት በስቲያ አውሮፕላኖች ምንም ተሳፋሪ ሳይዙ ባዷቸውን ወደ አዲስ አበባ ለመመለስ መገደዳቸውን መረጃዎች አስታውቋል። ተቃዋሚዎቹ ሰኞ ከቀኑ አስር ሰዓት ተኩል ገደማ መንገዱን መክፈታቸውም ተገልጿል የአርሚያ 22 አባላት ይህንን መንገድ የዘጉት ጠዋት ወደ ጊዜያዊ አስተዳደሩ ቢሮ በመሄድ ከሌተናል ጀነራል ታደሰ ወረደ ጋር ለመነጋገር ጥያቄ አቅርበው መልስ ማግኘት ባለመቻላቸው ሲሆን የአስተዳደሩ ከፍተኛ ባለስልጣን እስከሚያነጋግራቸው ድረስ እንደማይከፍቱት መግለጻቸው ይታወሳል መንገዱን የከፈቱትን ባለስልጣናቱ ለመነጋገር ፈቃደኛ መሆናቸውን የሚገልጽ መረጃ በማግኘታቸው ነበር በመሆኑም መንገዱን ከከፈቱ በኋላ ወደ ጊዜያዊ አስተዳደሩ ቢሮ በድጋሚ ቢሄዱም ሌተናል ጀነራል ታደሰ ወረደ እንደሌሉ ይነገራቸዋል ተጨማሪም ፕሬዝዳንቱ በሰማዕታት ሐውልት በሚገኙ አዳራሽ ውስጥ እንደሚገኙና እዚያ ሊያነጋግሯቸው ፈቃደኛ መሆናቸውን የሚገልጽ መልእክት ይደርሳቸዋል። በዚህ መሰረት የአርሚያ የሁለት አባላት ወደ ሰማዕታት ሐውልት አዳራሽ ያቀኑ ሲሆን በዚያም ሌተናል ጀነራል ታደሰ ወረደ ዶክተር ደብረጽዮን ገብረ ሚካኤልና የጦር ኃይሉ ከፍተኛ መኮንኖች እንዳነጋግሯቸው መረጃዎች አስረድተዋል። በውይይቱ ላይ የሰራዊቱ አባላት የተለያዩ ጥያቄዎችን አንስተዋል። ከአነሷቸው ጥያቄዎች ውስጥ የደሞዝ ክፍያ ጉዳይ ዋነኛው ሲሆን በተጨማሪም ልብስና ጫማ ከተሰጣቸው የቆየ መሆኑን የሚገልጹ የጥቅማ ጥቅም ጥያቄዎችን ማንሳታቸውን ለመረዳት ተችሏል። ለጥያቄዎቹ መልስ የሰጡት ሌተናል ጀነራል ታደሰ ወረደ እና ዶክተር ደብረ ጽዮን ሲሆኑ ለተነሱት ጉዳዮች በጥልቀት ምርመራ አድርገው መፍትሄ እንደሚሰጧቸው ቃል ገብተውላቸዋል። ጥያቄዎቹ በአንዴ ሳይሆን ደረጃ በደረጃ የሚፈቱ መሆናቸውንም አስረድተዋቸዋል። የመቀሌው የአርሚ ሁለት ዓመፅ በዚህ መልክ የተቋጨ ቢሆንም በትናንትና ሁለት ደግሞ የቲዲኤፍ አርሚ 92 አርሚ 31ና አርሚ 33 አባላትም ተመሳሳይ ዓመፅ አንስተዋል። እነዚህ አርሚዎች በሚገኙበት አካባቢ የሚገኙ መንገዶችን ለሰዓታት ያል ዘግተው መቆየታቸው መረጃዎች አስረድተዋል። ከተዘጉት መንገዶች መካከል አጉላ፣ ውቅሮ፣ አዲግራትና ነበልት እንዲሁም ወደ ሀውዜንና አድዋ የሚወስዱ አውራ ጎዳናዎች ይገኙበታል። የተዘጉት መንገዶች ሊከፍ ሊከፈቱ የቻሉት የጊዜው የአስተዳደሩ አመራሮች ለመወያየት ፈቃደኛ መሆናቸውን የሚገልጽ መረጃ በማስተላለፋቸው ነው ተብሏል ትራምፕ በጣሊያናዋ ጠቅላይ ሚኒስተር ሜሎኒ ውበት መደነቃቸውን ገለጹ። ትራምፕ ለጣሊያናዋ መሪ ሜሎኒ አንቺ ቆንጆ ነሽ ይህንን ብልሽ ቅር አይልሽም አይደል አሉ። እዚህ ወጣት ሴት አለችን። ይህን እድል አልተፈቀደልኝም። በዩናይትድ ስቴትስ ውስጥ ይህንን ማድረጉ ብዙውን ጊዜ ስራን እስከ ማሳጣት ያደርሳል። ግን አደጋውን እወስደዋለሁ። እሷ ወጣት ቆንጆ ሴት ነች። እዚህ መሆን ፈልጋለች። አስገራሚ ነው። በጣሊያን በጣም የተሳካላት ፖለቲከኛ ነች። ቆንጆ ነሽ ብልሽ ቅር አይልሽም። ምክንያቱም በእውነት ቆንጆ ነሽ። የአሜሪካው መሪ ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ የሰላም ጉባኤ ላይ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ባደረጉት ንግግር የተናገሯቸው ቃላቶች ናቸው።